እንደ እነዚህ ሰዎች በቃ ነው፣ ተስፋ ቆርጫለሁ። ይህን ሁሉ አመት አይቻቸዋለሁ። ካሁን በኋላ የሚወልዱት ራሱ ጠማማ እንጂ አይወልዱም። በቃ ካሁን በኋላ ያ ረብ፣ ያ ጌታ ሆይ እኔ አድርሻለሁ፣ ተወኛል። ከዛ አላህ አንስማኢል ፉልከ ቢአዩን፣ በእኛ ገዛ እይታችን ስር ሆነ እየተከታተልን ስራ አለ። ምን ጀልባ ማለት ነው ሲሰሩ ወየስነዑ ልፉልክ ወኩለማ መራ ዐለይህ መለኡን ምን ቀውምህ ሰኽሩ ሚንሁ። ከዛ ጀልባ መስራት ሲጀምሩ በዛ የሚያልፉ ሰዎች በሙሉ እያላገጡባቸው እያሾፉባቸው እንትን ሲሉ አሁንም ታገሱና ቃል እንተስኸሩ ምና ፈኢና ነስኸሩ ምንኩም። ዛሬ ቀልዱብን ግዴለም፣ ምን ቀልድበት ጊዜ ይመጣል ዋጋችን ታገኛላችሁ። ተው ተመለሱ። መጀመሪያ ሁሌም ማለት ነው። የአላህ ቅጣት እንዳይመጣባችሁ እኔኮ ቅጣትን ፈርቼ የላችሁ ነው። አደራችሁን ተመለሱ እያሏቸው ነበረ። ይህን እምቢ ሲሉ ከሚሳቸውም ጭምር አፈነገጡ ከትእዛዛቸው ከዛ ጀልባውን ሰሩ። ጀልባ ሲሰሩ ልጃቸውን ጭምር ልጅ ሆይ ና ሲሏቸው፣ ያ ቡነየ ርከብ መዓና፣ ኧረ ልጄ ሆይ ከእኛ ጋር ተሳፍር። ቃለ ሰአዊ ኢላ ጀበሌ ረኔ በተራ ቃለ ላ ዓሲመ ልየውመ ሚን አምሪላህ ረ ዛሬ ከአላህ ትእዛዝ ምንም ጠባቂ የለምእና እኔንኝ ስለ አላህ ማውቀው እኔንኝ የተላኩት ዛሬ የመጣውን ቅጣት እኔን የማውቀው ና አድንም፣ ልጄ ሆይ ና ሲሉት ከዛ ከዚ፣ የአባት አንደበት ማለት እንትን ደሞ አይችልም፣ ሆደ አይችልም። የአራካቸው ክፋይ ነው ልጄ ብለው የሚያምኑት ሰው ነው ከዚ አም መጣራት ጀ ነብኒ ምን አሊ

ዝምድና አይጠቅምህም። የነቢይ ዘር መሆን የሳሌሕ ዘር መሆን አይጠቅምም።